አሰላሙ አሌይኩም ወረህመቱላሂ ወበረካቱ፣ ውድ ተከበራችሁ ቻናሌ ቤተሰቦች፣ እንደት ናችሁ? ሰላም ናችሁ? ማናችሁ? አልሐምዱሊላህ፣ ከእኛ ጋር ሁሉ ሰላም ነው። ዛሬ ደግሞ ለቤት ሰሪ እህት ወንድሞች ይጠቅማችኋል፣ ያስፈልጋችኋል ያልኩትን አዲስ ቪዲዮ ይዤላችሁ ብቅ ብያለሁ። ቪዲዮውን እስከ መጨረሻው ተመልከቱት። ሌላ ደግሞ አዳዲስ ቪዲዮ ስሰራ እንዲደርሳችሁ ሰብስክራይብ ማድረጋችሁን አትደርሱ ቪዲዮ አትደርሱ ቪዲዮውን ደግሞ እስከ መጨረሻው አይታችሁ ከጨረሳችሁ በኋላ ይጠቅማቸዋል አላችኋቸው እህት ወንድሞቻችሁ ላኩላቸው። እነሱም ሸር፣ ላይክ ሰብስክራይብ እንዲያደርጉ መልእክቱን አስተላልፉ። እናም እንደነገርኳችሁ ቤታችሁን አሰርታችሁ ሲጨርሱ ውሃ ልክ ካሳስራችሁ ውስጡን ገረገንቲ ሞልታችሁ የውስጥ መቃን ካስገጥማችሁ በኋላ ብሎም የመብራት እቃዎችን ዘመናዊ በሆኑ መልኩ ከቀብራችሁ ከጨረሳችሁ በኋላ ቤታችሁን ለመምረግ ነው የምታስቡት። ቤታችሁን ስትመርጉ ውጩን በዚህ አይነት አስመርጉት። ውጩን ያው የታወቀ ነው ስለሚገረፉ ውጩ በዚህ አይነት ነው የሚመረገው ማለት ነው። ጭቃው በዚህ አይነት ከተመረገ በኋላ ግርፉ፣ ምን አይነት ግርፍ ላስገርፈው? በረራ ግርፍ፣ አንዲ ግርፍ ሁለት፣ በአንዲ ግርፍ። በዛ ላይ ደግሞ ለምን አይነት ቀለምስ እንዲሆን አድርጌ ላይ አስገርፈው ለፈሳሽ ሱፐር ውሃ ቀለም ወይንስ ለኳርትዝ ቀለም አድርጌ ላይ አስገርፈው እያላችሁ ሀሳባችሁ የሚበታተንህ ወንድሞች አላችሁ። እናም ቤታችሁን ተገርፎ አስገርፋችሁ ስታበቁ እንዲቀባላችሁ የምትፈልጉት ፈሳሽ ሱፐር ውሃ ቀለም እንዲቀባላችሁ ከሆነ የምትፈልጉት ቤታችሁን እዩት፣ በዚች ቤት አይነት ማስገረፍ አለባችሁ ማለት ነው። ይሄ ሽምብራ ግርፍ ስሙ፣ በተለምዶ ሽምብራ ግርፍ ተብሎ ይታወቃል። ሽምብራ ግርፍ ይሄ መጀመሪያ አንድ ግርፍ ሙሉ ለሙሉ ለስላሳ ተደርጎ ይገረፍና እና ከዛ በኋላ ይሄ ፍርግርጉ ጥቁር ቀለም የተቀባው እርሳሳማ ቀለም የተቀባው ይሄ ሽምብራ ግርፍ ይባላል። ይሄ የማዕዘኑ ደግሞ ቡኒ ቀለም የተቀባው ሸክላ ቁርጥ ይባላል። ይሄ ደግሞ መስመሩ ቢጫ ቀለም የተቀባው ደግሞ ፊኖ በመባል ይታወቃል ማለት ነው። እና ቤታችሁን በእንደዚች አይነት መልኩ ካስገረፋችሁ ኳርትዝ የሚባለውን ቀለም መቀባት አትችሉም። ለምንድን ነው ኳርትዝ የሚባለው ቀለም ልክ እንደ ግርፍ አሸዋ የሚመስል ነገር ነው። እሱን እዚህ ሻከሮ ሲሚንቶ ላይ ልቀባው ብትሉ በጣም ብዙ ነው የሚፈጅባችሁ። ውበቱም ያን ያክል አይሆንም። ጭፍን ጭፍን ፍን ያለ ነገር ነው የሚሆነው። ስለዚህ ኳርትዝ መቀባት ያለበት ከለስላሳ ግድግዳ ላይ ነው ማለት ነው። እና ቤታችሁን በእንትን በሱፐር የውሃ ቀለም ማስቀባት ከፈለጋችሁ በዚች አይነት መልኩ ሽምብራ ግርፍ ነው የምትገርፉልኝ ብላችሁ ባለሙያዎቹን ማዘዝ አለባችሁ። ሽምብራ ግርፍ ደግሞ ይህ ዲዛይን ብቻ አይደለም ያለው፣ ሌላ ብዙ አይነት ዲዛይኖች አሉ። የሽምብራ ግርፍ የተገረፉ የቤቶች ዲዛይኖችን እነሱ ላኩልንና አሳዩንና እንምረጥና ከዛ በኋላ እናዛችኋል ብላችሁ ባለሙያው ጋር ካወራችሁ በኋላ ማስገረፍ ትችላላችሁ ማለት ነው። ሌላ ደግሞ አይ ቤቴንማ ዘመን አመጣሽን ኳርትዝ ቀለም ነው የማስቀባው ብላችሁ ካስባችሁ ቤታችሁን ቤታችሁን በዚች አይነት መልኩ ማስገረፍ አለባችሁ ማለት ነው። ማሻአላህ ይሄ ቤት እንደምታዩት ለኳርትዝ ቀለም ተብሎ ተዘጋጅቶ የተገረፈ ቤት ነው ማለት ነው። ይታያችሁ ከሆነ ማሻአላህ ነው። መጀመሪያ ቤቱ እንደተነበረ፣ ከዛ ውጭ ተገርፎ አለቀ። ማሻአላህ ይሄ አሁን ስሙስ ተደርጎ ተለስልሶ ማንኛውንም አይነት ቀለም እንዲቀበል ተደርጎ የተሰራ ቤት ነው ማለት ነው። ማሻአላህ አሁን ውስጡ ደግሞ እንዴት ማስመረግ እንዳለባችሁ፣ የውስጡን ግድግዳ እንዴት ማስመረግ እንዳለባችሁ አሳያችኋለሁ። ይህን ማሻአላህ አዩት። ይሄ ነጭ ሆኖ የምታዩት የዙሪያ ኮርኒስ ነው፣ የውጭ ግድግዳ የዙሪያ ኮርኒስ ይባላል። ይሄ ጥቅሙ ምንድን ነው? ለውበትም ቆንጆ ነው። ከዛ ሲቀጥል ደግሞ አይጦች ተንጠላጥሮ ወደ ቤት ውስጥ እየገቡ እንዳይረብሹ ወደ ቤት ውስጥ እንዳይገቡ ይከላከላል ማለት ነው። በዛ ላይ ደግሞ ቤቱን አራት ማዕዘን ስለሚያመጣው ማሻአላህ ያምራል ማለት ነው። እናም ይህንን ግድግዳ የውሃ ቀለም መቀባት ትችላላችሁ። አቅም የሌላችሁ ሰዎች ለውበት ብቻ የውሃ ቀለም በምትፈልጉ ከለር የውሃ ቀለም ቀብታችሁ መገላገል ትችላላችሁ ማለት ነው። ነገር ግን የውሃ ቀለምና የኳርትዝ ቀለም ልዩነቱ ምንድን ነው? የኳርትዝ ቀለም ወፍር ነው። ልክ እንደ አሸዋ ነው። የተሰነጠቀ ግድግዳ ካለ ያን የተሰነጠቀውን ግድግዳ ሲቀባ ይደፈናል። እንዲያልተሰነጠቀ ነው የሚያሳዩ የውሃ ቀለም ከሆነ ግን ያን የተሰነጠቀውን ግድግዳ አይደፍ ነውም ዝም ብሎ ለመልክ ብቻ ነው እንጂ የሚቀባው ለስሚንቶው ምንም የሚጠቅመው ነገር የለም። ይህኛው ግን ከላይ ከላይ የተሰነጠቀ ስንጥቅን ይደፍናል። ወደፊትም ደግሞ እንዳይሰነጠቅ ይጠቅማል። ነገር ግን ከውስጥ የንፋስ ችግር ወይም የሙልት ችግር ኑሮ ከውስጥ ጀምሮ የሚበረገድ ነገር ከሆነ ያንን አያቆመውም፣ ያንን ከመሰንጠቅ አያድነውም ማለት ነው። ኳርትዝም በሉት የውሃ ቀለም በሉት እና ኳርትዝ ጥቅም አለው። የተሰነጠቀ ግድግዳን ይደፍናል። ምን አይነት ስንጥቅን ከላይ የተነፈሰን ስንጥቅን ከላይ ቀጫጭን ሆኖ የተሰነጠቀ ስንጥቅን ያንን ይደፍናል። ወደፊትም ደግሞ እንደዛ አይነት ስንጥቆች እንዳይሰነ ግርግዳው እንዳይሰነጠቅ አፍኖ ጨምድዶ ሟጮ የመያዝ ችሎታ አለው። የውሃ ቀለም ግሳ ለመልክ ብቻ ነው እንጂ የሚቀባው ለግርግዳው የሚጠቅመው ነገር የለም ነው የምላቸው። ማሻአላ ይሄው የዙሪያ ኮርኔሷ ልቅም ያለች ልቅም ያለች በጣም የምታምር ተደርጋ ነው የተሰራችው። እና ቤታችሁን ደግሞ ስታስገርፉን ልክ እንደዚህ ቀጥ ያለ ልስልስ ያለ ያማረ ተደርጎ እስከምኑ ድረስ ነው ማለቅ ያለበት? እስከ ውሃ ልኩ ድረስ ይታያችኋል። ውሃ ልኩም ማሻአላ ጥርት ያለ ተኩስ ነው የተገረፈው የተተኮሰው። ከላይ እስከታይ በአማረ ሁኔታ ማስጨረስ አለባችሁ፣ ነው ምላችሁ ማሻአላ። ይሄው በረንዳውን ደግሞ ልክ በእንደዚህ ሁኔታ ማሰራት ትችላላችሁ። ይሄን አሁን በፌሮ እና በብሎኬት የተሰራ ነው የእንጨት ቤት ነው። ነገር ግን በረንዳውን ብረት ማድረጉ ተትቶ በፌሮ እና በብሎኬት ተደርጎ በረንዳው የተሰራ ቤት ነው ማለት ነው። በዛ ላይ ደግሞ የውስጡ ግርግዳ አመራረጉን አሳያችኋል ብያችሁ ነበረ። ይሄ የውስጡ ግርግዳ እንዴት ተደርጎ እንደተመረገ ተመልከቱት። ይሄ ልጥፍ ነው የሚባለው ለጅብሰም ቻክ እንድመች ተደርጎ የተመረገ የምርግ አይነት ነው። ይሄ ልጥፍ ነው የሚባለው ግርግዳው ልክ እንደዚህ ሌቭል ተደርጎ አንዱ አባጣ አንዱ ጎርባጣ ሳይሆን፣ እንደዚህ ቀጥ ተደርጎ ከተመረገ በኋላ ጅብሰም ቻክ ማሰራት ይቻላል ማለት ነው። የተለሰነ ቤትም ደግሞ ጅብሰም ቻክ መሰራት ይችላል? እንዲካላችሁ አዎ፣ ይችላል። የተለሰነ ቤት ጅብሰም ቻክ መሰራት ይችላል። ነገር ግን የተለሰነው ቤትና ይሄ ልጥፉ ጅብሰም የመፍጀት አቅሙ ይሄ ልጥፉ በጣም ብዙ ጅብሰም ነው የሚፈጀው። አያያዙም ደግሞ የዚህ አያያዝ ይበልጣል። የዚህ አያያዝ ይበልጣል በጣም ምርጥ አድርጎ ነው የሚይዘው ጅብሰሙን፣ ሟጮ ነው የሚይዘው። ግን ብዙ ጅብሰም ይፈጃል ነው የምላችሁ። ወጪ የማትፈሩ ሰዎች ቤታችሁን በዚህ መልኩ ማስመረግ ትችላላችሁ። አይ ወጪ ይጎዳናል ካላችሁ ደግሞ በጭቃ ሌብል አድርጋችሁ አስለስናችሁ፣ እንደዚሁ ጅብሰም ቻክ ማሰራት ትችላላችሁ ነው የምላችሁ። ማሻአላ ይሄ በአሰራሩም ዘመን ተደርጎ የተሰራ ክብ ቤት ነው። ማሻአላህ ቤታችሁንም ገና አዲስ ላልሰራችሁ እህት ወንድሞች በዚህ መሰረት ቤታችሁንም ማሰራት ትችላላችሁ ማለት ነው። እና ይሄ ጅብሰም ሲሰራ ብዙ ኪስ ይፈጃል፣ እቃም ብዙ ነው የሚፈጀው፣ የባለሙያም በዛ ያለ ብር ነው የምትጠየቁት ማለት ነው። ማሻአላ ይታያቸዋል። ይህ እንደዚህ ካለ በኋላ መሰራት ያለበት ቤታችሁን ጅብሰም ቻክ ስታሰሩ በወፍራሙ ሰጋቱራ ነው ማሰራት ያለባችሁ። ወፍራም ሰጋቱራ እና ልም ሰጋቱራ የሚባል ሁለት የሰጋቱራ አይነት አለ። ጭቃ ቤት መሰራት ያለበት መጀመሪያም፣ መገረፍ ያለበት ሌቭል መምጣት ያለበት በክርቱ ሰጋቱራ ነው። ከዛ በኋላ ደግሞ የከረታውን ነገር የከረታውን ሰጋቱራ ስሙዝ እንዲያደርግ በልም ሰጋቱራ ላዋ በስሷ ትደገማለች ማለት ነው። ከዛ በኋላ ላዋ በስሷ በልሙ ሰጋቱራ ከተደገመች በኋላ በጅብሰም እስሙዝ ተደርጎ የጅብሰም ወል ፕላስተሩ ፊኒሽንጉ ያልቅለታል ማለት ነው። እንደነገርኳችሁ በክርቱ ሰጋቱራ ነው ቤታችሁን ማሰራት ያልኳችሁ የጭቃ ቤት ከሆነ ነው። የሲሚንቶ ቤት ከሆነ ደግሞ ግርፉ የለሰለሰ ከሆነ በጅብሰሙ ብቻ መቀባት ይቻላል። ነገር ግን እንዳይሰነጠቅ በልሙ ሰጋቱራ ተደርጎ ይሰራ። እሱ ቆንጆ ነው። ማሻአላህ። ይሄ ዘመነ ተደርጎ የተሰራ የፕላስቲክ ኮርኒስ ነው። ግድግዳው ደግሞ ልጥፍ ነበረ። በዚህም መልኩ በጅብሰም ታንጣሎ ተሰርቷል ማለት ነው። ልሙ ሰጋቱራ እና ክርቱ ሰጋቱራ የሚባሉትን እነሱን ላሳያችሁ። አሁኑ ሁለቱም እኛ ጋር ስለሚገኙ እኛ የምንሰራበት ቦታ ያው እንደነገር ኳችሁ በሁለቱም ሰጋቱራ ነው የምንሰራው። ልሙ ሰጋቱራ ማለት ይሄ ይሄ ነው። ልም ሰጋቱራ ይሄ በዝ ተቦክቶ ጭቃ ቤት ከተሰራ ያው ጅብሰሙ ብቻ ዝም ብሎ አብክቶ ጅብሰሙ ብቻ መስራት ማለት ነው። ይሄ ለቤቱ ምንም የሚጠቅመው ነገር የለም። ለምንድን ነው ልጥፍ የሆነ ወይም ልስን የሆነ የጭቃ ቤት ጅብሰም ሲሰራ ቲክነስ ስላለው፣ ያን ቲክነስ ያለው ነገር ልሰንጠቅ ቢል አፈር ስለሆነ ከመሰንጠቅ አያግደውም። ይሄ አያዲ ነውም። ልሙ ሰጋቱራ ማለት ይሄ ነው፣ ልሙ ሰጋቱራ የሚባለው። ክርቱ ሰጋቱራ ካላችሁ ደግሞ ማሻላ ይሄ ይሄ ክርቱ ሰጋቱራ ነው። ይሄ ልጥፍ ቤት ወይም ልስን የሆነ የጭቃ ቤት ተቦክቶ መሰራት ያለበት መጀመሪያ መገራፍ ያለበት በዚህ ነው። በዚህ ከተሰራ በኋላ እንደገና ክርትነቱን እንዲያጠፋው ደግሞ ስሙዝ እና ሌቭል እንዲሆን በስሱ ተቦክቶ በዚች መቀባት አለበት፣ ሁለተኛ ማለት ነው።

እና እንደነገርኳችሁ እንዳሳየኋችሁ ምርጉ ይህንን ይመስላል። ማሻአላህ በዚህ ልጁ ሲያወቀው ባያችሁት፣ ሰጋቱራ ነው ይሄ። ሌቭል ተደርጎ የሚሰራው ማለት ነው ኮርኒሽን። ማሻአላህ ይኸው በዲዛይን ነው። ኮሊደር እና ትችህ የመብራት ስራዎች ገና ይቀራሉ። ማሻአላ ይቺ ደግሞ የልጆች ክፍል ናት። ይሄ መብራቱ ባለ ብሉቱዝ መብራት ነው። በሞባይላችሁ አገናኝታችሁ ተአዋ ማድረግ ትችላላችሁ። ማሻአላ እንደምታዩት ግርግዳው ኮለል ብሎ በጸባያችሁ ሰጋቱራ ነው ያተገረፈው ማለት ነው። ማሻአላ ቲክኖሱ እያያችሁ ምን ያክል ወፍር እንደሆነ ይህንን ስብርብር ያለውን ግድግዳ አባጣ ጎርበጣ የሆንኩ ምርግ ማለት ነው። ምርጉ እንዴት እንደሆነ ይታያቸው። የተሰነጣጠቀ ነዋ ዩት እንደምታዩት ምርጉ እንደዚህ ነው። ማሻአላህ አዲስ የተመረገ ነው፣ የቆየ ሆኖ አይደለም። የተሰነጣጠቀው ጭቃ የሚያቦካው ሰውዬ ጭድ ሲያሳንሰው ነው የዚህ አይነት ባህሪ የሚያሳየው። ነገር ግን ይህ መሰነጣጠቁ ደግሞ ጅብሰም ሲቀባ እንዲይዝ በየስንጥቁ ውስጥ ጅብሰሙ እየገባ ተናክሶ እንዲቀር ይጠቅማል እና ማሻአላህ። ማሻላ ይሄ ደግሞ የመኝታ ቤት የኮርኒስ ዲዛይን ነው። ፕላስቲክ ኮርኒስ ነው። ያው መብራቶች ገና የሚጨመሩ አሉ። ቤታችሁ ውስጥ መብራት ስታስከብሩ ግድግዳ ላይ ጀስት በእንደዚህ አይነት መልኩ ቢሆን ደህና ነው። መኝታ ቤት ላይ በተለይ ኬር እና ትልቅ ጥንቃቄ የሚጠይቅ ቦታ ነው። ለምንድን ነው መኝታ ቤት ላይ የልብስ መደርደሪያ ቁምሳጥን ነው የሚባለው መሰለኝ፣ እሱ የሚቀመጥ ቦታ ነው። አልጋ፣ ድሬሲንግ መዋቢያ፣ የአልጋ አጫዋቾች የሚባሉ ነገራቶች የፈርኒቸር ውጤቶች የሚገጣጠሙበት የሚቀመጡበት ክፍል ከመሆኑ የተነሳ መብራቶች በዘፈቀደ ከተቀበሩ፣ ዝም ብሎ አላዋቂ ሰው ከቀበራቸው፣ ያን ቁምሳጥኑ ይሸፍነዋል ሀልጋው ይሸፍነዋል እንዳልኳቸው መዋቢያ ድርሽን ቡና የሀልጋው አጭቆቾች ሁሉ የሸፍኑት እና ማብሪያማቸውን በየትም የማናገኝበት ሶኬት ለመሰካት ደግሞ በየትም ለማናገኝበት አጋጣሚ ይፈጠራል እና ከድሮ ከመጀመሪያው መብራት ሲቀበር በጥሩ ሁኔታ መቀበሩን ማረጋገጥ አለባቸው እላቸዋለሁ ይሄ ቤቱ ሙሉውን ሲያልቅ፣ ይሄ ገና አላለቀም። እንደምታዩት በስራ ላይ ነው፣ እየሰራን ነው። ይሄ ቤቱ ሲያልቅ፣ ሙሉውን ቪዲዮ ሰራላችኋለሁኝ። ዛሬ ያስኩላችሁ ቪዲዮ ይህንን ይመስላል። ቪዲዮውን እስከ መጨረሻው ካያችሁ በኋላ ለወዳጅ ዝግጅቶቻችሁ ላኩላቸው፣ ይዩ፣ ይመልከቱ። እነሱም ላይክ፣ ሼር፣ ሰብስክራይብ እያደረጉ እንዳበረታቱ ንገሯቸው። ሌሎች ደግሞ እንዲነግራችሁ፣ እንድንሰራላችሁ፣ እንድናሳውቃችሁ የምትፈልጉት ጉዳይ ካለ ኮሜንት ላይ ጻፉልን። ለማሰራት ካሰባቸውም እኛ ነው። በ0910336409 ኢሞ፣ ዋትሳፕ፣ ቴሌግራም ብሎም በቀጥታ መስመር ማግኘት ማናገር ትችላላችሁ። የትኛውም ሀገር ሄደን እንሰራለን። ከእናንተ የሚጠበቀው መደወል ብቻ ነው። ሰላማችሁ ይብዛ።